የተወደዳችሁና የተከበራችሁ የአገው ሚዲያ ተከታታዮቻችን አገው ሚዲያ ዛሬም እንደ ትላንቱ ሁሉ ትኩስና ታማኝ መረጃዎችን ወደ እናንተ ይዞላችሁ ቀርቧል። ሰናይ ቆይታ እንዲሆንላችሁ አገው ሚዲያ እየተመኘ በቅድሚያም አበይት ርዕሶችን እነሆ። በአማራ ክልል ጤና ቢሮ የእናቶች ሞት ቁጥር ከፍተኛ ቢሆንም የእናቶች ሞት በትክክል ሪፖርት እየተደረገ አይደለም ተባለም። በስፋት የምንቃኘው ይሆናል። ርዕሰ መስተዳድር አረጋ ከበደ ካዊ ብሔረሰብ አስተዳደር ነዋሪዎች ጋር በእንጅባራ ከተማ ተወያይተዋል። ይህንንም የምንቃኘው ይሆናል። ክብራትና ክብራን ከአገው ሚዲያ ጋር ከቆያችሁ እነዚህና ሌሎች መረጃዎችን የምታደምጡ ይሆናል። እንዲሁም ለአገው ሚዲያ አዲስ ከሆናችሁ ሼር፣ ላይክና ሰብስክራይብ በማድረግ መረጃው ለብዙሃኑ እንዲዳረስ ማድረጋችሁን አትዘንጉ ለማለት እንወዳለን። አሁን በቀጥታ ወደ ዝርዝር መረጃው እናልፋለን። መልካም ቆይታም አሁንም ቢሆን ቀዳሚ ምርጫችን ችግሮችን በውይይት መፍታት ነው ሲሉ ርዕሰ መስተዳድር አረጋ ከበደ ተናገሩ። ርዕሰ መስተዳድር አረጋ ከበደ ከአዊ ብሔረሰብ አስተዳደር ነዋሪዎች ጋር በእንጅባራ ከተማ ተወያይተዋል። በውይይቱ የአማራ ክልል ፖሊስ ኮሚሽን ኮሚሽነር ዘላለም መንግስቴ፣ የአዊ ብሔረሰብ አስተዳደር ዋና አስተዳዳሪ ቴዎድሮስ እንዳለው፣ በሀገር መከላከያ ሰራዊት ምስራቅ እዝ የ302 ኮራ አዛዥ ብርጋዴር ጄኔራል መለሰ መንግስቴ የአማራ ሚዲያ ኮርፖሬሽን ዋና ስራ አስፈጻሚ አማካሪ ግዛቸው ሙልነህን ጨምሮ ሌሎች ከፍተኛ የስራ ኃላፊዎችም ተገኝተዋል። እርሰ መስተዳድር አረጋ ከበደ በዚህ ጊዜ ስለ ሰላም መነጋገርና መወያየት ወሳኝና ቀዳሚው ጉዳይ ነውም ብለዋል። ክልሉን ለጸጥታ ችግር የዳረገው ለዓመታት የተዘራው የፖለቲካ ጽንፈኝነት መሆኑንም ገልጸዋል። የአማራ ክልል ሕዝብ በህግና በስርዓት ሊፈታቸው የሚፈልጋቸውን ጥያቄዎች ነጥቀው የፖለቲካ አጀንዳ በማድረግ ሕዝቡን ወዳልተገባ ደረጃ ወስደውት ቆይተዋልም ብለዋል። በሀገር ግንባታ ታሪክ ትልቅ አስተዋጽኦ ያለውና የሕዝቦችን አንድነት አብዝቶ የሚፈልገውን የአማራ ክልልን ሕዝብ ወዳልተገባ አስተሳሰብ እንዲገባም ሰርተዋል ብለዋል። በጽንፈኞች አማካኝነት የተፈጠረው ችግርም በኢትዮጵያዊነቱ ለሚታወቀው ሕዝብ የማይመጠን መሆኑንም አብራርተዋል። የአማራ ክልል ሕዝብ የገጠመው ችግር የሚፈታ ሆኖ ሳለ በጽንፈኞች ቅስቀሳ አማካኝነት ወዳልተገባ ችግር ተጋልጦ ቆይቷልም ብለዋል። ጽንፈኞችን የሚታገል ህዝብን በቁርጠኝነት የሚመራና እንዲሁም የሚያነቃ መሪ እንደሚያስፈልግም ተናግረዋል። በሁሉም ቦታ የሚረግጥ መሪ አስፈላጊ ያለመሆኑንም አክለው ገልጸዋል። እስከ ህይወት መስዋዕትነት ድረስ ከፍለው ህዝባቸውን የመሩ ጀግና መሪዎች መኖራቸውንም አመላክተዋል። ከዚህ በተቃራኒ የጠራ አቋም የሌላቸው መሪዎች አሉ፣ ያሉት ርዕሰ መስተዳድሩ ይህ ደግሞ ህዝብን ዋጋ ያስከፍላልም ብለዋል። ጽንፈኛው በፈጠረው ማደናገር ሴራ ህዝብ ተደናግሮ መቆየቱንም ገልጸው በተፈጠረው መደናገር ደግሞ ሕይወት ጠፍቷል፣ ንብረት ወድሟልም ሲሉ አብራርተዋል። በክልሉ በዘርፊያ ሀብት የሚያጋብስ ዘራፊ ቡድን መፈጠሩንም ተናግረዋል። ስርቆትን በሚያወግዝና ሌባን ከማህበራዊ ግንኙነት በሚያገል ማህበረሰብ ውስጥ ሰውን የሚሰርቅ ጽንፈኛ ተፈጥሯልም ብለዋል። ሰማይ ቢቀደድ ሽማግሌ ይሰፋዋል በሚባልበት ማህበረሰብ ውስጥ ኖረን አሁን ላይ ሽማግሌዎችን የማያከብሩ ሽማግሌዎችን የሚያንበረክኩ አንበርክከው የሚረሽኑ ጽንፈኞች አሉ ሲሉም ጠቁመዋል። ሀገርን ለብተና የሚዳርጉ ጽንፈኞቹን ቆርጦ መታገል እንደሚገባ ማስገንዝበዋል። የአገው ህዝብ ፍትሐዊ ተጠቃሚ እንዲሆን በቁርጠኝነት እንሰራለን ያሉት ርዕሰ መስተዳድሩ በህዝብ ጥያቄ የሚነግዱትን መታገል እንደሚገባ ማመላክተዋል። ችግሮችን በውይይት መፍታት ያስፈልጋል። ጦርነት ሊያበቃ ይገባል። ጦርነት አውዳሚ ነው። ከጦርነት ታሪክ ልንወጣ ይገባልም ብለዋል። አጥንቶቻችንን የምንከሰክስበት ደማችንን የምናፈስበት ጊዜ ማብቃት አለበት አሁን ለሀገር እድገት ላባችንን ማፍሰስ አለብን ሲሉም ጠቁመዋል። ችግሮችን በውይይትና በንግግር መፍታት መለማመድ አለብን ያሉ ሲሆን መንግስት ተደጋጋሚ የሰላም ጥሪ ማቅረቡንም ተናግረዋል። በቀረበው የሰላም ጥሪ በሺዎች የሚቆጠሩ ታጣቂዎች ለሰላም ገብተዋል። ሰላማዊ አማራጮችን የገፉም አሉ ሲሉ ጠቁመዋል። አሁንም ቢሆን ቀዳሚው ምርጫችን ችግሮችን በውይይት መፍታት ነው ያሉት ርዕሰ መስተዳድሩ የሰላም አማራጮችን ሞክረን ካልተሳካ ግን መንግስት ህግን ያስከብራል ሲሉም አስጠንቅቀዋል። የሃይማኖት አባቶችና የሀገር ሽማግሌዎች ስለ ሰላም እንዲሰሩ የጠየቁ ሲሆን በጋራ ለምን ቆምለት ህዝብ በጋራ መስራት እንደሚገባ ማስረድተዋል። የአዊ ብሔረሰብ አስተዳደር ህዝብ የሚያነሳቸውን ጥያቄዎች ደረጃ በደረጃ እንደሚመልሱም ገልጸዋል። የእንጅባራ ከተማ ወደ ሪጂዮ ፖሊታንት ከተማነት እንድታድግ መስፈርቱን አሟልታ መገኘት እንደሚገባትም ገልጸዋል። መስፈርቱን ካሟላች ደረጃውን ታገኛለችም ሲሉ ጠቁመው በእንጅባራ ከተማ የአውሮፕላን ማረፊያ እንዲኖር እንፈልጋለን። የኢትዮጵያ አየር መንገድ ግን የአውሮፕላን ማረፊያ የሚሰራው አዋጭነቱን አይቶ ነው የክልሉ መንግስት ግን ጥያቄ ያቀርባለም ሲሉ ጠቁመዋል። በእንጅባራ ከተማ አስተዳደር የመብራት ኃይል ሰብስቴሽን እንደሚሰራም ተናግረዋል። የሚጠበቀውን አድርገን እንዲሰራ ይደረጋል። ይህ በእቅድ የተያዘ ነውም ሲሉ ገልጸዋል። የከተማ አስተዳደሩ የኮሪደር ልማትን መጀመር እንደሚገባው አመላክተዋል። የኮሪደር ልማቱን ከአካባቢው የቱሪዝም መዳረሻ ጋር ማገናኘት እንደሚገባ አስገንዝበዋል። የመንገድ ፕሮጀክቶችን በትኩረት ይሰራሉ ያሉ ሲሆን የመንገድ ፕሮጀክቶች በተፈለገው ጊዜ እንዳይሄዱ የጸጥታ ችግር እንቅፋት ሆኗል ሲሉም ገልጸዋል። የንጹህ መጠጥ ውሃ ችግር እንዲፈታ እንደሚሰራ አብራርተዋል። በአማራ ክልል ጤና ቢሮ የእናቶች ሞት ቁጥር ከፍተኛ ቢሆንም የእናቶች ሞት ግን በትክክል ሪፖርት እየተደረገ አይደለም ተባለ። በዚህ ዓመት በችግሮች ውስጥ ሆነንም ከአምናው ተምረን እናቶቻችንና ሕፃናት መድረስ አለባቸው ብለን ሆስፒታሎችን ጤና ተቋማትና ጤና ኬላዎችን ተዘግተው የነበሩትን እያስጀመርን ነው። ከአምናው የዘንድሮ ትንሽ ይሻላል ያሉት በክልሉ ጤና ቢሮ የእናቶች የህፃናትና የአፍላ ወጣቶች ክፍል ዳይሬክተር አቶ መልሰው፣ ጫን ያለው ስጋታችን የእናቶች ሞት ሪፖርት እየተደረገ አይደለም፣ ይህም በሁለት ምክንያቶች ነው ያሉ ሲሆን፣ አንደኛው በእኛ ድክመት መድረስ አለመቻል ሲሆን፣ ሁለተኛው ደግሞ የእናቶችን ሞት ማህበረሰቡ ጋር እየቀነሱ እያቀረቡ ስለመሆኑ ጠቁመዋል። ቤተሰብ በሕክምና ተቋም መውለድ አለባት ብሎ መወሰን ላይ እየዘገየ ነው ከተነሳ ችን በኋላ መንገዱ አስቸጋሪ ነው እንዲሁም መኪና አይገባበትም የሚሉ ምክንያቶችን በተደጋጋሚ እንደሚነሱ ገልጸዋል። አሜሪካዊ ባለሀብት ቢል ጌትስ ሀብቱን በሙሉ በሚቀጥሉት ሁለት አስርተ ዓመታት ውስጥ ለድሃ ሀገራት ለመለገስ መወሰኑ ይፋ ተደርጓል። በዓለም ቅድሚያ ትኩረት ተሰጥቷቸው ሊፈቱ የሚገባቸው ብዙ ችግሮች መኖራቸውን የተናገረው ባለሀብቱ እንደ አውሮፓውያን አቆጣጠር በ2045 ሀብቱን በሙሉ ለቢልና ሜሎንዳ ጌትስ ፋውንዴሽን በማስተላለፍ ለድሃ ሀገራት የሰብአዊ እርዳታ ለመለገስ መወሰኑን አስታውቋል። ባለሀብቱ በፈረንጆቹ 2000 ከባለቤቱ ጋር በመሆን ባቋቋመው ቢልና ሜሎንዳ ጌትስ ፋውንዴሽን አማካኝነት ባለፉት 25 ዓመታት 100 ቢሊዮን የአሜሪካ ዶላር ለግሷል። ድርጅቱ ባደረገው ድጋፍም በርካታ ሀገራት የክትባት አቅርቦትን ለማሳደግ፣ የኤች አይ ቪ ኤድስ ስርጭትን ለመከላከል፣ የቲቢ በሽታ ወረርሽኝንም ለመቀነስ ገንቢ ሚና ተጫውቷል። የቢልና ሜሊንዳ ጌትስ ፋውንዴሽን መስራች ቢል ጌትስ የፋውንዴሽኑን 25ተኛ ዓመት ምስረታ አስመልክቶ ባወጣው መግለጫ እኔ ከሞትኩ በኋላ ሰዎች ስለ እኔ ብዙ ሊናገሩ ይችላሉ። ነገር ግን የዓለማችን ቱጃር ቢል ጌትስ አረፈ የሚለው ንግግር ግን አይኖርም፤ ምክንያቱም በሕይወት እያለሁ ሀብቴን በሙሉ ለድሆች እርዳታ ለመስጠት ወስኛለሁ ብለዋል። ቢል ጌትስ በዓለም አቀፍ ደረጃ በፖሊዮ በወባ በኩፍኛ አማካኝነት የሚከሰቱ የእናቶችና የጨቅላ ሕፃናት ሞትን ለማስቀረት ፍላጎት እንዳለውም ገልጸዋል። የ69 ዓመቶ የማይክሮሶፍት ኩባንያ መሥራች እና ባለቤት ቢልጌትስ አሁን ያለው አጠቃላይ ሀብት መጠን 108 ቢሊዮን የአሜሪካ ዶላር፣ ከ20 ዓመታት በኋላ 200 ቢሊዮን የአሜሪካ ዶላር እንደሚደርስም ይጠበቃል። ክብራትና ክብራን አብራችሁን ስለ ቆያችሁ እያመሰገንን ዩትዩብ ቻናላችን ሰብስክራይብ፣ ላይክ እና ሼር በማድረግ የቤተሰባችን አባል የሆኑ በቀጣይ ፕሮግራም እስከምነገናኝ መልካሙን ሁሉ ተመኘን።